የዝምባብዌ ካቶሊካውያን ጳጳሳት አዲስ አርማ ይፋ አደረጉ። የዝምባብዌ ካቶሊክ ጳጳሳት ጉባኤ አባላት የቤተ ክርስቲያንና የሐዋርያዊ ተልእኳቸውን የሚያሳይ አዲስ አርማ ይፋ አደረጉ ሰኔ 10 ቀን 2017 ዓ ም በሰጡት መግለጫ የጳጳሳቱ ጉባኤ አባላቱ አዲስ አርማ የጉባኤው ይፋዊ ምስላዊ ማንነትና ጳጳሳት የቤተ ክርስቲያን እረኞች መሆናቸውን የሚገልጽ ሆኖ እንዲያገለግል ነው በማለት የተናገሩ ሲሆን አርማው በዝምባብዌ አውድ ውስጥ ያለን የቤተ የሚያሳየን ማንነትና የሐዋርያዊ ተልዕኮችን የሚያንጸባርቅ ምልክት ነው በማለት ገልጸውታል። የዚምባብዌ የካቶሊክ ጳጳሳት እንደተናገሩት ይህ አርማ በጸሎት የተነደፈና ስነ መለኮታዊ ሐዋርያዊ፣ እንዲሁም ማህበራዊ ግንዛቤን ለመግለጽ ታስቦ የተሰራ እንደሆነ ገልጸዋል። ጳጳሳቱ በአርማው ላይ ያለውን ትርጉም በማብራራት አርማው የእግዚአብሔርን ሕዝብ በማገልገል አደራ የተሰጣቸውን የጳጳሳትን ስልጣን ይወክላል። እንዲሁም በመስቀሉ አናት ላይ የጳጳሳትን የመዳን ምልክትና የማይናወጥ ታማኝነት የሚያመለክተው መስቀሉ ነው። ጳጳሳቱም የተሰቀለውን ክርስቶስን የዓለም አዳኝና የሰው ዘር ተስፋ መሆኑን እንደሚያውጁ ያሳያል ሲሉ ተናግረዋል።